ምንድን ነው የምትለው? ቆይ አንተ ያደረግኸው ነገር ስነ ስርዓት የለውም። የሚገባሽ ኖሮ ለአንቺ ብዬሽ ነበር። ለእኔ ብላ ለአንቺ ብዬሽ ነበር ያደረግኩት። በቃ አይገባሽም፣ አይገባሽም፣ አይገባሽም። ምን እኛ ያለው ያንቺ ትዝታ ዘውትሪ ታየኛል። መላውቁ ምናሽ ማርኬ ገና ዛሬ ምክር ሰማ። እናት የወለደችው እንደዚህ ደም አስተፋው። እንደ ጭራሽ ጭራሽ ጭራሽ ጭራሽ ባንተ ላይ መጥቶ ፎቶዋን አሳጥቦ ሊወሽድ እሱማ ችግር ያለው ችግር አለው። ችግሩን ዛሬ ፈተህለታል በቦክስ ሁለተኛ። ኤፍሬም አንተ ሰው ሚስት ጋር ምን ደረሰ እንደዚህ ነው ማርክ ሚስትን አስከበር ያልኩ። ልክ እንደ አብርሃም እንደ ቀብራራው ጀነን ኮራ እንዳለው ማለት ነው። ዛሬ ወንድ ልጅ አባት እንደሆነው እንደዚህ ካላደረግ ማንም እየመጣ ሚስት ላይ መጫወቻ ነው የሚያረጋት። እንደዚህ ሚስትን አስከበር። አንቺ ደግሞ አትሽለጥለጭ ማለት ነው። አቋም ይኑርሽ። ወንድምና ወንድምን አታጣይ ማለት ነው። እና ብዙ ልጆች አረነ ሩታ ቀሩ፣ ጨነቀ የዜዶዬ ምናምን ሩታ እንግዲህ ድካም አለ ብዙ ነገር አለ። ስለዚህ በጉጉት እንጠብቃቸዋለን። ያው እና ብርሽ ቪዲዮ ይለቃሉ ብያምናለሁኝ። ጠብቁ ማለት ነው ቀብራራ ወንድማችን ማለት ነው። እና በጣም ነው የሚገርመው። ይቺ ቸኮላታ የምትባል ሴትዮ ልታጋደላችሁ ነው ወንድምና ወንድሞችን ማለት ነው። አንቺ ከነሱ ከኤፍሬም ርቀሽ ባልሽን ጉደጅ ማለት ነው። እንዴ ያው ባልን በለው መሽን ፍቅረኛ አይደለ ያው ወደፊት ማግባት አላደለ። ስለዚህ በጣም ነው የሚገርመው። እንግዲህ ደም አስተፍቶታል። ጀግና ቀጥልበት፣ እንደዚህ ማርክዬ የእኛ አንበሳ ግርግዳ የሚ